አንተ ኦሪጅናል፣ እሺ እሺ ን አይታባር አረሚው ታረክ ኦኬ። እኔ እያልኩትን 2021 ነው 2020 የነበሩትን እን እን ጀኮ ነው የነገሩን። ምን ታደርጋለህ? ምስ ላይፍ ላይፍ ነው። ሰውን ለማን አድርገህ ስትፈልግ አንዳንድ ጊዜ ስልክ እንደተደወለ ታስመስላለ። እንደዚህ ዛሬ ገባችሁ። አሁን እንደተደወለ መሰላችሁ። አልተደወለም። ራሴ ነው እንደዚያ የረኩት ስሙ ለሩን ሆን ዲዛይን ያረከው፣ አልደወለችም። ትወርዳለህ። ይሄን ሁሉ ይሄን ሁሉ እችን ልታስረዳ አይደለም። ይሄን ሁሉ አማርኛ የተጠቀምከው፣ አይ እንደምትቀጥል ተስፋ ቴንክ ዩ ሶ መች ብሮ። አሁን ሚስት እየደወለችልህ ነው። ወደ ሚስት አንተ ሚስትህን ሥራ ላይ ስለገባች እኔ ሚስትህን አላውራም ማለት አይደለም። ትናፍቀኛለች፣ ብሮ መውራት እፈልጋለሁ ሚስትህን ኦኬ ከምር ነው አንተ። አረና በማረምተኛ አንተ ምን ነው አይደለም አዳምተኛ ስማ፣ የሰው ልጅ ወሬ ሳይጨርስና እንትን ላይ እንትን ሳይጨርስ አይወጣ፣ ነውር ነው፣ አይደረግ ነውር ነው፣ በቃ ነውር ነው። ገርማል ይ ሙለር ወይ ዓርፍካ ክፈል። ወማርያም ይሱ ወይ ርስልክ አትይን ማርያም አይተኮሪ፣ አይተኮሪ፣ አትናደድ። እንደ ሳትወልድ አረጅነው። እንደ እነ እንትና እኮ ፖለቲካ የሚሰሩ ሦስት ተወልደው ነው። ሦስት ነው፣ ሁለት ነው የወለደ ሦስት ወልዶ ነው አሁን ፖለቲካ የሚሰራ። አትጃጃል፣ ውለድ መጀመሪያ። አባቴ ፖለቲካ ለመስራት ከማርጀት በፊት በቃ ምንም ቴክስት አልገባለ። ማርያምን ቀና በለ ምናምን አሁን አንብባልን ማርያምን ከወጣን በኋላ ከዛ እኔ ህዝቤን አፍቆኝ ነው አንድ ልጅ